ያልኩ እያስመሰልክ ነው። እያስመሰልኩ አይደለም። ስማን ማለት ነው ልብ ውስጥ ሩታ እንዳለች ግን አታውቅም አንተ። በድብቅ ግን እኮ ነው። ሰላም ጤና። እኔ በጣም ደህና ነኝ። ዛሬ ወደዚህ የመጣሁት በአንተና በሀሴት ጉዳይ ማውራ ነገር አለ አለችኝ እና አንድ ልጅ ደውላ እኔም ወደዚህ መጥቻለሁ። ያው እናንተም የኔና የአሱን ጉዳይ በደንብ ታውቃላችሁ ብያስባለሁ። ከአሱ ጋር ለአምስት ዓመት ቆንጆ የሆነ ጊዜ እያሳለፍን እንገኛለን። ያው በመሀላችን ብዙ ነገሮችን እየተፈጠሩ ነው። ሰሞኑን እራሱ የተፈጠሩትን በደንብ አይታችኋል ብያስባለሁ። ነገር ግን ከእግዚአብሔር ጋር ሁሉንም ነገሮችን እያለፍን ነው እና ያው ከእናንተም የሚደበቅ ነገር አለ ብዬ ስለማላስብ ዛሬ በኔና በአሱ ጉዳይ ምን ተፈጥሮ ይሆን ምናልባት እኔም የማላቀው ወይም ሀሱ የማታቀው ምን አይነት አዲስ ነገር ኖሮ ይሆን የሚለውን ነገር ለመስማት እዚህ ተገኝቻለሁ። እሷም እየመጣ ነው ደርሻለሁ ብላኛለች እና ወደ ቤተሰቦቻችን እንደዛ ነው እንግዲህ አላውቅም። ምልትለኝ እንደሆነ ሀሱን ሚዣት መምጣት ያልፈለግኩት ምናልባት ሀሱ በአሁኑ ሰዓት መስማት የለባትም ይህን ነገር ባታውቀው መልካም ነው የሚል ነገር ስላለችኝ፣ እኔም በጣም ተጠራጥሬ ያለው ምናልባት እስኪ ከምን አንግል ነው ልታወራኝ የፈለገችው? ሱ እንዳትኖር የተፈለገበት ምክንያት ምንድን ነው? አላወኩም። ያው አብረን እናንተም እኔም ይህን ነገር አብረን እንሰማዋለን ማለት ነው። ስለዚህ እንጠብቃት። ሰላም ነው፣ ሰላም ነው። ካሜራ ይዘን እንደጠበከኝ አንቺ ነሽ እሺ ሰላም ነው ሰላም ነው ግን፣ ካሜራ ባይኖር ጥሩ ነበረ። እ ያው የማወራው ነገር ትንሽ ለፕራይቬሲ ጥሩ ስላልሆነ ካሜራ ባይኖር ጥሩ ነበረ። ምናልባት ምናልባት አውቀሻለሁ ብዬሽ ነበረ። ማለት ካሜራው ቢኖር ችግር የለውም። ምናልባት የምታወሪኝ ሰሌና ሰላሴ ነው አይደል? አዎ፣ ግን ያው የማወራው ነገር የያዝኩት ነገር ትንሽ ዊርድ ስለሆነ ለፕራይቬሲ ብዬሽ ነው እሱ እንኳን ችግር የለውም። ምናልባት ከኔና ከሱ ውጭ ካልሆነ በኔና በሷ ጉዳይ የምታወሪኝ ከሆነ ከቤተሰቦቻችን ምንም የተነበቀ ነገር ስለሌለ ኖርማል ነው። ኦኬ በራስህ እንዲህ የምትተማመን ከሆነ ችግር የለው። ያው ላውራክ የመጣሁትኝ ትንሽ ካንተ ማለት የማየው ነገር ትንሽ ደስ ስለማይል ካሴት ላይ ያረክ ያለው ነገር ሁሉም ደስ አይልም። ደስ የማይል ነገር ነው። አልገባኝም ማለት መሰልት ነው

ጥሩ ነው ያልኩ፣ ካሜራው ይኑር፣ ችግር የለውም። ግን አሁን እያልሽኝ ያለሽው ነገር ግን ማለት ነው ምናልባት ለፕራምፕ ከሆነ እንደዛ አይደለም። ባታስመስል ጥሩ ነው፣ ብዙ መረጃ አለ። ግን ደግሞ ሀሴት ላይ እንደዚህ ማድረግ አትችልም። ምን ፍቅረኛ ናት ምናምን ብለህ ደግሞ ለሌላ ሰው ያለህ ስሜት ያለህ እንትን በየኮመንቱ የምጽፈው ነገር ብዙ ነገር አለ ማለት እንዲህ ስም መጣራት የለብህ። ቀድመህ ታውቀዋለህ። አልገባኝም ብዙ ልብ ነው ያለ አንተ። በጣም ሁሉም ጋር አፍቃሪና ምናምን ልክ አይደለም። ሴት ነች አይደል ልጅ? ለምድን ነው አንተ ማን ስለሆንክ ነው ሁሉም ጋር መጫወት ምናምን የምትችል ይመስለን የሚሰማው ይቅርታ እናቴ ያላወቅኩሽ ማለት ለምንለት አልፈልግም፣ ግን የምታረገው ነገር እንደ እህት እሷ ስለ እሷ ስለማሰብ እሷ ደግሞ ለአንተ ስሜት እያላት እንደምትወዳት እያወቀች አንተ ደግሞ እዚህ ጋር የምታረገው ነገር ማነው የላከሽ? ቆይ አንቺን እኔ ማንም የላከኝ ስለ መላክ ሳይሆን፣ ግን ብዙ መረጃ አለ። ኖኖ እኮ ያለሽ መረጃ ታስመስል ምናምን አችልም። ኖኖ እኮ ያለሽ መረጃ አቅርብ ትችያለሽ። አቀርባለሁ፣ በመረጃ አቀርባለሁ። ግን የምታረገው ነገር ልክ አይደለም። ሁሉም ጋር ሲቀጥል ብዙ ነገር ማለት እኔ ምንም አላደረኩም። ይኸውልሽ አሁንም ቪዲዮ እንዳይወርድ የፈለጉት አንደኛው ነገር ምንድን ነው? ችግር የለውም በኔና በሀሴት ጉዳይ አለኝ ብለሽ የምታስበው መረጃ ካለ አሁን ዝግጁ ነው። ይኸውልሽ እኮ ለፕራይቬሲ እየተጠነቀቅኩ ምንም ችግር የለውም። ይኸውልሽ፣ አንደኛ ከሚዲያም የተደበቀ የኔና ሴት ግንኙነት የለም። ሁሉም ነገር እዚህ ጋር የምታስመስለው ሰው ማወቅ አለበት። እንደውም ጥሩ ነው። ታስበ ካሜራ መኖሩም ያልታስ መልካም። እሺ መናገር የምትፈልጊውን ነገር ንገሪያቸው። ችግር የለም፣ እነግራቸዋለሁ። ብዙ መረጃ አለኝ። አንደኛ እኮ ያለሽን መረጃ ንገሪያቸው፣ እናገራለሁ። አንተ በጣም ሁለት ልብን ያለ ሁሉም ጋር አፍቃሪ ለመሆን ነው የምትፈልገው። እዚህ ምዛ መጫወት ትፈልጋለ። በየኮመንቱ የምትጽፈው ነገር ማ በቃ የታወቀ ነገር ነው። ስለዚህ ለምድሮ ከሷ የምትፈልገው አንድ ነገር ልንገርሽ። በጣም ከዚህ ቀደምም ምናልባት እህቷም ደግማ ልካሽ ከሆነ አላውቅም፣ ከሷ ጋር ሰላም ፈተን ነበረ ምናልባት ደግሞ አሁን በዚህኛው ማሊያ መቀየራችሁ መጫወት ከፈለጋችሁ ይሄ አያዋጣም። ምንም ማሊያ መቀየር ምናምን መጫወት አይደለም። ከአንተ በላይ እዚህ ጋር አስመሳይ ሰው የለም። ነገር ልንገረው ማለት ነው በአንተ ቤቷ ማንም አያውቅብኝም፣ ምናምን አይነት በቃላት በጣም በሜክሲኮ እያልኳት ለማን ለማን ልቤ አንድ አለኝ ብለሽ የምታስቢው መረጃ ወይም ደግሞ ለኔ ልትነግሪኝ የምትፈልጊው ነገር በቀጥታ ንገሪኝ። ምንድነው የተፈጠረው? እነግራለሁ። አንደኛ አንቺ ለሴት ምን ሆነሽ እሷ እሷ አይመለከተም ሳምናም ሊሆን አይመለከተም። አንደኛ ማለት ነው። ሲቀጥል ግን ምናልባት ቪዲዮውን ዘግተን እናውራ። ይኸውልሽ እኔ አሁን እያልሽ ያለውን ነገር በፍጹም ማለት ሊገባኝ አልቻለም። ምናልባት ቀጥታ የምትፈልጊው ነገር ወይም ደግሞ ለኔ ልትነግሪኝ የምትፈልጊው ነገር ንገሪኝ። አንተ እያስመሰልክ ነው አንዴ ዘፈን ስትዘፍን ግጥም እንትን ስትል የኔ ሴት በያደው የኔ ምናምን እያልክ ስትል

ግን ሀሴት ጋር እንደምትወዳድ ደግሞ ሁለቱም ጋር ነው የምታስመስለው። በጣም ለሁለቱም ስሜት እንዳለክ ምናምን እኔ ምን አይነት ልብ እንዳለክ አላቅም። ይሁንሽ ይህን ከወደድኩም እየወደድኩ ያለሁት ወይም ደግሞ እያፈቀርኩ ያለት ለአንቺ ግልጽ ማድረግ አይጠበቅብኝም። ባሳደለ እኔ ያለኝ አንድ ልብ ነው እሺ። አይደለም ሀሴት ጋር እያደረክ ያለው ነገር ነው ያናድጃኛል። ለአንቺ ማብራራት አይጠበቅብኝም። ይጠበቅብሃል ምናምን እንደምትወዳት እያስመሰል አንተ ግን ልብ ያለው ከዛ ከበር ለማድረግ ለዛ ሴት ያለህ ልዩ ስሜት በጣም በግልጽ እየታየ ነው ስለዚህ ሀሴትን ልትጎዳት አይገባም፣ አይቻልም። ደሞልስ የሰው እኔ ያለኝ ማለት ነው አንድ ልብ ነው፣ እንደ ኩላሊት ሁለት ልብ ሁለት ኩላሊት። እሱማ እያየ ነው። ማፍቀር የምችለው አንድ ሰው ብቻ ነው። እሱንም ካፈቀርኩ ደሞ ሀሴትን ነው ማፈቅራት። ገባሽ? ግጥም ያ ዘፈን ምናምን ምንድን ነው ግጥም የጻፍኩት ምንድን ነው እያስመሰልክ ያውን ባለ ትዳር ትዳር ማለት ነው። እሺ በማያውቁት ጥልቅ ጨለማ መዋጥ፣ ሌላው በዚህ ምድር ላይ ምን ያስፈራል ብባል ያለ ጥርጥር ያፈቀሩትን ማጣት ብዬ በተናገርኩ ነበር። የኔዋ በዚህ ዓለም ላይ ደግሜ ነግረሻለሁ፣ አንቺን እንደማጣት የሚያስፈራኝ ምን ነገር የለም። ታውቂያለሽ የኔ ቆንጆ፣ ጭቅጭቄ ውስጥ የተጠለለ ፍቅር አለ። ከብዙ ስኬታማ እንስት በላይ እሷ ከኔ ጋር ስትሆን ደስ ይሰኛሉ። የዓለም ክፋት ፉክክር ሲያዝለኝ፣ የእጦት ክምር ዓለት ያህል ከፊቴ ሲጋረድ ሙቀቷ አሸውደዋለሁ። ከብዙ ጦት በላይ የእሷ አለመኖር ይታወቀኛል። እንደናፈኳት እንኳ አልደብቃትም። እንደምወዳት ሁኔታ ነግሮ የነበር ያወቅኩት ውስጤ ከአንደ በቴ በላይ ይወዳታል። ከብዙ ግርግር መሃል፣ ከብዙ አጀንዳ ውስጥ፣ ከብዙ ቆነጃጀት መሃል፣ ከብዙ ወድቆ መነሳት፣ ከብዙ ብዙ ነገር ውስጥ እሷ ታስፈልገኛለች። እሷ ትጎላብኛለች። እውነቴን ነው ወዳት አለሁ አየካ አይደለ? እዚህ ጋር ዲፌንድ ማድረግ አችልም፣ ምክንያቱም ውስጥ እውነቱ ስላለ ማለት ነው። ሩታ አዎ ሩታ ማ ሩታ ማ ሩታ የአብርሽ ሚስት ታዲያ ይሄ ለልስክር ነው። ያው አንቺ አምሻል እንዴ፣ ካሜራ ፊት እውነቱን እየተራገቡ አንቺ አም ጤነኛ ነሽ? ከበር ነው የሩታ ስሜት እንዳይጎዳ በጣም ይህን ነገር ሀሴትን በሚገባ ታውቃለች ገባሽ አይደለ እውነታውን ግን አብርሽንም ሩታንም ስለምወዳቸው አንተ ልብ ውስጥ ሩታ እንዳለሽ ግን አታቀው አንተ በድብቅ ሷ እንደምታፈቅር ግን አታቀው የኔ ሸጋ ታውቂያለሽ የነፋሱን አቅጣጫ መቀየር አትች ግን የጀልባሽን መቅዘፊያ ከነፋሱ ጋር ማስተካከል ትችላለሽ እኔንም እንደዛ አድርጊ የኔ ዋኮኮ ላንቺ ሰጠውሽ አመንኩሽ አይኖችን ጨፍኝ ይከትልሻለሁ ግን ለምን ምክንያቱም ፍቅር ባፈቀርሽው ሰው ልብ ውስጥ መሞት ነው። አንቺ ኮኮቤ ከሆንሽ እኔ ጨረቃሽ ሆናለሁ። ኮኮብና ጨረቃ ሲዋህዱ ደግሞ አስደማሚ የተፈጥሮ ውበትን ይፈጥራሉ። አንዳቸው ለአንዳቸው ያበራሉ። የፍቅር ተምሳሌት ይሆናሉ። የፍቅር መገለጫ። እኛም ልክ እንደ ተፈጥሮ ውብ እንሆናለን። እንዲሁም የአብሮነት ውበት መገለጫ እንሆናለን። ተስፋ አለኝ። ከአንቺ ጋር አበራለሁ። የኔት በጣም ተሳስሻል። ከዚህ በኋላ ስለ ሩታ ምንም ነገር እንዳትዪ እልሃለሁ። እልሃለሁ። እውነቱን ነው የምነግርህ። እልሃለሁ። እሷ እየተረዳችሁ ስላልሆነ እልሃለሁ። በጣም አመሰግናለሁ። ምንም አመስገና ያስፈልግ በቃ ገና ብዙ መረጃ አለኝ። በቃ ካለሽ በጣም በቃ አለኝ ብለሽ መረጃ ማውጣት ትቻለሽ። ነገር ግን ማን ነው ብዙ ሀሳብ ግን መረጃ ሌላ መረጃ ከሌለሽ ነገር ሌላ ነገር ከሌለ ወይም ደግሞ እኔና ሴትን ለማጣላት ሌላ የምትፈጥሪው ድራማ ከሌለ መሄድ ይችላል። ድራማ አይደለም፣ ይሄ ድራማ አይደለም። የሰው ልጅ እኮ ሁለት ልብ ምንም ላንቺ ስለሩታም ስለአብሽ ምንም ላብራራሽ አልችልም። ምንም አታብራራ። ማቆም አለብህ። ነገር ማቆም በኋላ ነው። እንዴት ቢፈጥርሽ ነው? ከምኑ ቢሰራሽ እንከን የሌለባት የዋ ሴት ያረገሽ። አያዳላም? ያሉት ያዳላል አምላክ መቼ የፈጥሮ ያውቃል። ሰው ባንቺ ልክ ቀለሜዋ፣ ውዴዋ፣ ፍቅሬዋ ምንኛ እድለኛ ሰው ነኝ። በዚች ቀናት ውስጥ ካንቺ ጋር በምሽት ደምቀናል፣ ካንቺ ጋር በዝናብ ታጥበናል፣ ካንቺ ጋር ተጣልተን ታርቀናል፣ ካንቺ ጋር ሁሉንም ሆነናል፣ ካንተ ጋር አለምን ዞረናል፣ ካንተ ጋር አልቅሰንስቀናል፣ ካንተ ጋር መከራን አልፈናል፣ ካንተ ጋር ምንም ሆነናል ከአንቺ ጋር ከአንተ ጋር ከአንቺ ጋር ከአንተ ጋር ዓለም ትሞቃለች። ከአንተ ጋር ከአንቺ ጋር ሁሉም ደስ ይሰኛል። ከአንቺ ጋር ሺህ ዘመን ያንሰናል። ወደድኩሽ አንቺ ልጅ ወደድኩሽ። እሺ ዘፈን አልዘፈንክም ማለት ሩታ የኔ ምናምን ብላ አላልክም። ሩታ የኔ የመጀመሪያ ፍቅሬ የኔነቴ ክብሬ የመኖር ትር የልቤ ዘማሬ ደስታሻቆመኛ ሳቅሻ ፈካኛ። ማለት ይህ ነገር ምናልባት አልገባሽም፣ እየሰማችሁ ነው የሚለውን ነገር እሱ በሁለት ልብ እየተጫወተ ነው ያለው። ሀሴት ላይ በጣም ሙድ እያዘባት ነው ያለው። ይህንን እውነት እሱ በጣም እየተጫወተባት ነው ያለውምን እያለች ነው አረ ማለት ወደ ቤተሰቦቻችን ይሄ ነገር በፍጹም ትክክል አይደለም። እናንተም በደንብ ተረዳዳችሁ እያምናለሁ ከዚህ ቀደም ለሩታም ሆነ ለአብርሽን አብርሽ ሊል የሚችለውን ነገር ስለ ሩታ ሊሰማው የሚችለውን ስሜት ልክ እንደ ኪነጥበብም የአንድን ሰው ስሜት ሆኖ የዛን ሰው ስሜት ማንፀባረቅ ነው። የእኔ በአብርሽ ተወክሎ ነበር ሲባል የነበረው እንጂ እኔ ለሩታ ምንም አይነት ነገር ያልኳት ነገር የለም። እሩታት ወዳታለሁ አዎ። አብሬሽንም ወደዋለሁ አዎ። ሁለቱንም ሚዲያ ላይ ስለማያቸው በጣም ወዳቸዋለሁ። አብሬሽንም በጣም ወደዋለሁ፣ እሩታንም በጣም ወዳታለሁ። ነገር ግን በዚህ ልክ ታፈቅራታለህ ለሷ የተለየ ስሜት አለ ሀሴትን እየተጫወትክባት ነው የሚያስብል ነገር የለም። አሁንንም ይህንንም ቪዲዮ እንድለቀቅ የምፈልገው እችልጅ ነገ ጠዋት ላይ ሌላ ሀሳብ ይዛ እንደማትመጣ ምንም ተስፋ የለኝ። ስለዚህ ሀሴት ይህን ቪዲዮ የምታየው ከሆነ እችልጅ እብድ እንጂ የምር ጤነኛ አይደለችም። ይቅርታ።